ምን አለበት አሁን አንተ ድምፅ ልትሆን ይመስላል። አመጣጥቅ ሰላሳ ሁለት አበባ አሁን አንተ አሁን ይሁኒን መደገፍቅ ነው በሰላሳ ሁለት አበባ ኧረ አንተስ እንደ ወደዛ ከአርባ ሆኗል ከሰላሳ አምስት ነበረ የዮዳብን ያቆም ነው። ዌል እንግዲህ ማኝቲ ጋር ስንመጣ ኮመንት ዜሮ ኮመንት ዜሮ ፕላስ በጊፍትም ፍቅሩን የገለጸ ሰው የለም። ዜሮ ኮመንቱ አብዛኛውን ሲኒና ዜሮ ዜሮ ነበረ። ስለዚህ ዜሮ ሲደመር ዜሮ የሆነና እዚህ ኳንቱ ዜሮ ሆኗል። ያው እንግዲህ ለወደፊት መልካም ነገር ተስተካክሎ ይሄ ሲኒ ተነስቶ ይሄ ዜሮ ዜሮ የጻፉት ተነስቶ አድማጭም አድናቂዎችም መጥተው ይባርካሉ ቤቱን፣ ጥሩ ኮመንትም ይጽፋሉ ብዬ አስባለሁኝ። ካልሰማችሁም ይህም ፕሮግራም ስለጀመርን እየመጣችሁ ለወዳጆቻችሁ ድምፅ እንድትሆኑ በኮመንትም በጊፍትም ምን ያህል አመት እዚህ ቲክታክ ላይ እንዲሁም በሶሻል ሚዲያ የቆያችሁትን ቆይታ ግምገማ ጀምረናል። ግምገማ ጀምረናል። አሁን ባለን ውጤት ጆከር በጊፍት ዜሮ ነው በጆከር ስም ምንም ጊፍት የሰጠ ሰው የለ ዜሮ ነው ጆከር ኮመንት ሰማንያ ፐርሰንት ወዳጅ አለው ሰማንያ ፐርሰንት ኮመንት ላይ ወዳጅ አለው እዬዳብን ኩቶ ጋ ስንመጣ እዬዳብን ኩቶ ጋ ስንመጣ ኮመንት ዜሮ ነው ዜሮ ወዳጅ የለው ደመርንና ጊፍት ዜሮ ነው ስንደምረው ዜሮ ነው ዜሮ በዜሮ ማለት ነው ማግኔቲክ ጋር ስንመጣም ዘ ሴም ቲንግ ነው ያጋጠመን። ኮመንትም ዜሮ ነው። በማግኔቲ ስም ጊፍትም የሰጠ ሰው የለም ዜሮ ነው። ስለዚህ ዜሮ ፕላስ ዜሮ ዜሮ ነው። ስለዚህ ዜሮ በዜሮ ሆናችኋል። በጣም ጥሩ። ቀጣይ ቀጣይ፣ እስካሁን እየመራች ያለችው ቤትኤል ዮናስ ወይም የቲክታኳ ንግስት ቤታዮ ቤታዮ እየመራች ያለች ከወደ ፀሐይ መውጫ ከምስራቅ የመጣችው የድሬዳዋ ፈርጥ ወርቅ፣ የጎንደሯ የከንሴ ሲዲዋ ባደኝነት ደረጃ መቶ በመቶ እየመራች ነው። እንግዲህ በሴት የበላይነት ትግሉን ከፊት ሆና እየመራች ነው። ቀጣይ ሴቶችን ደግሞ እስቲ ሀቢባን እናምጣታለን። ሀቢባ ሀቢባ እስኪ ሀቢባ ቲክታክ ስሟ ሀቡ ትባላለች። ሀቡን አምጥተናል። እስኪ ኤስ ኦ ኤስ ኦ ከ ከጭ አሉ ኤስ ሀቢባ እስኪ የሀቢባ ወዳጅ ተመልካች አድናቂ ሀቢባ ተብሏል። እስኪ እንያችው። ሀቡነት የሀቡ ተራ ነው። እስኪ የሀቢባ ወዳጆች ሀቡነት እስኪ ሀቢባ ሀቢባ ሀቢባ እስኪ እነዚህ ሶ ሶች ገባ ገባ እስኪ ሀቢባ ነው ያላችሁ። እስኪ ምን አስቀምጣለች ልባችሁ ውስጥ ሀቢባ? እስኪ እስኪ ሀቢባ ልባችሁ ውስጥ ምን አስቀምጣለች? አደራችሁን እንደ ዮዳም ዜሮ በዜሮ እንዳይሆን፣ ዜሮ በዜሮ ብቻ እንዳትሆኑ አደራችሁ ዶናት እርገጤ ዶናት አስቀምጣለኝ ልቤ ውስጥ እያለ ነው። እሺ፣ እስኪ እስኪ እስኪ ሀቢባ ላይ ነን፣ ሀቢባ ላይ ነን፣ ሀቢባ ላይ ነን። እስኪ የሀቡ ወዳጆች፣ አድናቂዎች፣ ተከታታዮች ሀቡ ልባችኑ ሰርታለች የምትሉ ሀቡዬ እኔ አንቺ ማለት ትለይብኛለሽ የምትሉ ሀቡ ትለይብናለሽ እምትሉ ወዳጆች እስኪ፣ ሀቡ ሞቼ ነው የምወድሽ እምትሉ የሀቢባ ወዳጆች፣ ሀቡዬ እኔ ላቺ ቃል የለኝም እምትሉ ውይ፣ እዚሁ ቻርጄ ሊያልቅ ነው። እስኪ ውይ፣ ሀቢባ ላይ ሲደርስ አውቃ ነው የምትሉ ይመችም፣ እናንተ ክፎዎች። ቻርጁ ቢያልቅ እራሱ ጉቺ አውቃ ሀቢባ ላይ ሲደርስ ቻርጅ ያለቀብኝ ብላ ወጣች ነው የምትቢ? ምድረ መሽኩቅ ልሰካ፣ ደግሞ ነገ ልታነካኩኝ። እስኪ እስኪ እስኪ እስኪ ሀቢባ ላይ ነን። አቤት ሀቡ፣ ምንድ ነው የሀቡ ሀቡ ወዳጅ አለሽ፣ እንደማየው ወዳጅ አለሽ ግን እስኪ እስኪ ወዳጅ ነፍ ነው። እያየን ነው። ወዳጅ ኮመንታተር ነፍ ነው። እስኪ እስኪ እስኪ እስኪ ጋይስ ሀቡ ምን ጊፍተር የላትም የላትም የላትም። እስኪ ሀቡ ምንም በጊፍት ዜሮ ነው። በሀቡ በኩል ዜሮ እስካሁን ምንም የተመዘገበ ነገር የለም። ኮመንቱን ደስ ይላል፣ አባስታችሁታል። ኮመንቱ ደስ ይላል፣ አባስታችሁታል። ኮመንቱ ላይ ጥሩ ነው ጥሩ ነው። በጊፍት ዜሮ ነች። እስኪ ዜሮ ነች። ከሀምሳ ሲል እናቆማለን። ከአርባ ስድስት ነው የሀቡ ቤተሰቦች አላችሁ ወይ? ሀቡና ጆከር አንድ አይነት ናቸው። ጆከርም በጊፍት ዜሮ ነው። እስኪ ቆይ የሀቡን አልቸኩልም። የሀቡን አልቸኩልም። ገና ወደ አራት ደቂቃ አላት። እስኪ አልቸኩልም። ሀቢባል ወዳጅ ኮመንት ላይ በሽ ነው። ዘወይ የቀዳችሁ ፖስቱ ለመሰላችሁ ፖስቱ ምላችሁ፣ ህዝቡ ልብ ውስጥ ያስቀመጡትን ነገር ማወቅ አለባቸው። ያ ህዝቡ ልብ ውስጥ ምን እንዳስቀመጡ ማወቅ አለባቸው። ቶሎ በሉ 4 ደቂቃ 3 ደቂቃ አታናጅን ምን አድርግ፣ ያናድድኳችሁ፣ ፍቅሮቼ። ሰዓት አላችሁ እንዴ? ጻፉ እንዴ? ጻፉ። ሰዓት አላችሁ። ፍቅራችሁን ኮመንት ላይ በልብ አሸብርቁት ብያለሁ። አዎ፣ ጻፉ። በጊፍትም መባረክ ትችላላችሁ። በምጠራቸው ሰዎች ስም ነው የሚገባው። አሁን ቅድም ቤታ ሲባል ያ ሁላ አዘነባችሁት፣ በፐርሰንት ተመዝግቦ ቁጭ ብሏል። አለቃ አሁን ቤታ ነች እየመራች ያለችው። እየመራች ያለችው ቤታ ነች። በጊፍትም በእንትን በምንድን ነው ስሙ ኪውዬ እንዴት ነሽ ማይላት በጊፍትም በኮመንትም እስካሁን ቤታ ነች። አዎ ሁለት ደቂቃ ይቀራል። አሁን ትልቁ እዚህ ቅድም የተሰጠው የቤታ ሰዓት ሻርክ ነው። ገባችኋ አሁን ለምጠራቸው ሰዎች ከሻርክ የበለጠ ነገር ስሰጡ ነው እንትና መርቶ አልምለው እስካሁን ሻርክ የወረደው ለቤታ ብቻ ነው አታናጅን አትበሉ ምን አናጅዳችኋለሁ እኔ በሰጣችሁት ልክ ነው ህዝብ ይፈርድብኛል ዋሻው እንዴ ሀይ ምን አርጊ ነው የምትሉ ሁለት ደቂቃ አላችሁ ሼር አድርጉላቸው ብያለሁ ለወዳጆቻቸው ግምገማ ላይ ነን ግምገማ ላይ ነን ግምገማ ላይ ነን። የሀቢባ ተራ እንወዳታለን የምትሉ ኮመንትም ጊፍትም ስጡ። ኮመንት ነፍጠኛ ምንድነው? እንደ ሌባ እንዲህ ነው፣ በመስኮት ብቅ ብሎ እንደሚወጣው እንደሚዘጋው፣ እንደዛ ብቅ ብላ የሆነ ነገር ተነፍስን አዛው ሚውጥ ታደርጋለች። ጉሮሮች ላይ ቆመዋል እንደ ነፍጠኛ። አንድ ደቂቃ ይቀራቸዋል ፍቅሮች አንድ ደቂቃ ይቀራል ነው። ማሪ ዳታይ ኮመንት አይቼ ነበርና ጥሩ ነው። ሀቡ ያላግባብ ገንዘብ አታውጡ ብላና አለች ብሎ ኮመቱና፣ ችግር የለውም። እኔም ሪከርደሮች ፖስት ያደርጋሉ እዛው ፖስቱ ላይ ትገናኛላችሁ። አዎ አጋፍ ቆይስቴ የሰዎቹን ልጨርስ ተረጋጋ የሰዎቹን እንጨርስ የዚሁ ፕላስቲክ ነገር መቻ አለቀና ነው እኔ የት ሄድባችኋለሁ እኔ የት ሄድባችኋለሁ እኔ ሀያ አራት ሰዓት እዚሁ አለው እንዴ እንዴ እኔ ሀያ አራት ሰዓት እዚሁ ነው ያለሁት እንዴ ሄደሻል ሌላ ከፍተሻል እሺ እሺ ሞልቷል ሞልቷል። ሀቢባ ኮመንት መቶ መቶ ፐርሰንት ወዳጅ መቶ ፐርሰንት ሀቢባ ወዳጅ መቶ ፐርሰንት መቶ ፐርሰንት ወዳጅ ጊፍት ያው እሷም ስለማትሰጥ እሷም ስለማትሰጥ ልጆቿም አይሰጡም። ዜሮ ዜሮ አዎ እሷ ስለማትሰጥ ያው ስትሰጥ ብዙም አናቃትም ያው ልጆቿም አይሰጡ ማይሰጡ ያው ዜሮ ሀብ ዜሮ በጊፍት ቀጣይ የምንሄደው ወደ አክሊሉ ነው አክሊሉ አኬ አክሊሉ አክሊሉ ወደ አክሊሉ ሄደናል አኬ ነው አኬ አኬ አክሊሉ አሜሪካ ወደ አኬ ሄደናል። አሁን አኬ ላይ ነን። አኬ ህዝቡ ልብ ውስጥ ምን አስቀምጧል? አክሊሉ በህዝብ ልብ ውስጥ ምን ቀርቷል? አኬን ስታስታውሱት ፊታችሁ ላይ የሚመጣ አኬን ስታስታውሱ የምታስታውሱት ነገር የሰራው መልካም ነገር ያጎደለው ነገር እስኪ ስለ አኬ ተከበሩ፣ ላውራበት እኔ እኔ እኔ ጋይስ ፍትሃዊ የሆነ ስራ እንስራበት፣ እንከባበር። እሺ፣ ይሄ ኮመንት ላይ እየሳቃችሁ ምናምን እንትን አትበሉ። በኋላ አንደኛው ላይ ሙድ ያዝኩኝ፣ አንደኛው ላይ እንትን ያልኩኝ እንዲመስልብኝ አልፈልግም። አኬ እዚህ ሚዲያ ላይ ከመጣ ጊዜ ጀምሮ እስኪ ከአኬ የተማራችሁት ነገር፣ ልባችሁ ውስጥ ያስቀረውን ነገር በኮመንትና በጊፍት አሳውቁ። ተራው የአኬ ነው

እሺ ባቂ ስማ፣ እንዴት አበባ ተወርጉራለች? አኪ ላይ ነኝ ፍቅሮቼ። አኪ አኪ አክሊሉ አሜሪካ አክሊሉ ላይ ነኝ። እሺ ታታ ባርጉ፣ እየተቆራረጠች ነው። ታጣ ባድርጉ። ማሮችሽ ገና ማነው ምትልም አለች አክሊሉ

ታፍታፍ አድርጉ። ሺ ማሩቲ በእግዚአብሔር እስካሁን መቶ ሺ አላስገባችሁም። አንድ ደቂቃ አለ። ስለ ውይ፣ ወይ፣ በስመ አብ በጣም ያሳዝናል። በእውነቱ ከሆነ እጅግ በጣም ያሳዝናል። የጊፍቱን ቀጥታ ዜሮ ብያዋለው። የጊፍቱን ዜሮ ብያዋለው። ልባቸው ውስጥ ያስቀረከውን ነገር ግን አኪ ምን ብዬ ሊያዘው? ምስቅልቅል ያለ ስሜት ነው። ለቅሶ አለው፣ ሳቅ አለው፣ ልመና አለው፣ ስካር አለው፣ ስድብ አለው። ስሜቱ ድብልቅልቅ አለ። በምን ሊያዝልቅ አክሊሉ በምን ሊያዝልቅ? እነዚህ ወደ አምስት አይነት ድብልቅልቅ ያሉ ስሜቶች ነው ህዝቡ የገለጸው። በምን ለአክሊሉ ይሄን እነዚህን ስሜቶች አንድ ላይ እንደዚህ ኮምቢኔሽን ሰርቼ በምን አድርጌ ስንት ፐርሰንት ምን ልጻፈው? አሁን ሳቅ አለው፣ ለቅሶ አለው፣ ስድብ አለው ይላሉ ወደ አምስት አይነት ስሜት ነው ሰው እዚህ ጋር ያንጸባረቀው ስላንተ። እነዚህን በፐርሰንት ስንት ልስጥ? እስኪ ከህዝቡ ጋር እንወያይ። መቼም ዜሮ አልሰጠው ዜሮ አልሰጠውም፣ እንደ ጊፍቱ ለምን? የሳቅም አለው፣ እየሳቃችሁ ነበረ፣ አዝናንቷችኋል ማለት ነው። የመጠጥም ቺርስም የሚል ምልክት ስታሳየው፣ ለቅሶም አለው፣ ለቅሶም አለው ጥሩ ነው። ለቅሶም ጥሩ ነው። ልመናም አለው፣ የስራው ባህሪ ነው። እስኪ ይህንን አንድ ላይ ስንት ፐርሰንት ልስጠው? ፍቅሮች ከእናንተ እንወያይ። ከመቶ ስንት ፐርሰንት? ዜሮማ ልሰጠው ለምን? ስቃቸዋል ስቃቸዋል። ስለ ሳቃችሁ ያሳቃችሁን ቀን ስላለ አሁን ለእዬዳብ ቀጥታ ዜሮ በዜሮ ዜሮ ነው የጻፋችሁት ከላይ እስከታች የእዬዳብ ግልጽ ነው። የሆን የተጠይቃችሁ ሲኒ ነው የጻፋችሁት። ኦኬ ያኬ ላይ ግን የሆነ ምስቅልቅልቅል ያለ የሆነ አለ አይደል ለየት ያለ ማታውቁት ስሜት፣ በቃ ይሄ ስሜት ተመሰቃቅሎ፣ ስለዚህ 50 ስጪው የሚላለ 50 ፐርሰንት፣ 50 ፐርሰንት ይሰጠው። ላኬ አው ሳቃለው። ለሳቁ አስር ብንሰጠው፣ ቆይ እንደዛ አይደለም። ለሳቁ አስር ብንሰጠው፣ ለቅሶውም ጥሩ ነው። አንዳንዴ እንባ አይን ያጥባል። ያው እንደ ቤተሰብም ስለሚያያችሁ ችግሩን የሚገልጽበት ሰው እንዲያዝንለት የሚያደርግበት አንድ ሙያ ነው አካሄድ ነው የራሱ የጭንቅላት ብስለት ነው ሀያ እንሰጠዋለን ያው ሲሰክር ትንሽ ያዝናናል ሌላ ሰላሳ ስለዚህ ተቀመጡ ፈተናው ከሁለት መቶ ነበር 30 አምጥተሀል 30 ከ200 ከ200 30 አምጥተሀል በጊፍት ዜሮ ነው ማንም በአንተ ስም የሰጠ የለም ግን ይሻላል አሁን እዮዳ ከ200 ዜሮ ነው ያመጣው ከ200 ዜሮ አኬ ተሽለክ ተገኝታል 30 አምጥተክ 30 አምጥተክ ከ200 ከ200 እ ጉቺዬ ጥያቄ አለኝ ግን አጭር ይቻላል ሄደበት ሄደበት፣ ኦኬ እንግዲያ ምን አለ መሰላችሁ ጋይስ 1900 ሰው እየተከታተለ ነው። ጨዋታው እየቀበጠ ነው፣ ግምጋሜው በደንብ እየሄደ ነው። ለጨዋታውም ድምቀት ይጠቅማል ብዬ ስላሰብኩኝ ሰውም ሳይበተን እዚሁ ቤቱ ላይ ቁጭ እንዳለች ወደ ጉቺ ነው የምሄደው። በቀጥታ ወደ ገደለው እንደነሱ አድርገሽ ነው የምመዘግቢው፣ የምትታዘብ የራስሽን ወደ ጉቺ ጉጭዬ አሪፍ ነው የሚሆነው። ጉጭዬ እራስሽን ትታዘቢ አለ እንደ ያምራል ለምቃል እንደውም ይቀጥላል፣ በደንብ እንደውም ይኸው ሰው እየቀነሰ ነው። በደንብ ሰው እንዲጨምር እጅበት መጀመሪያ የህዝቡንን ጨርስ። ማን ሊገመግማቸው ነው? ቅድሚያ ተገምግሜ ከገመገቡ እኮ ለመገምገም እኮ አይሆንም እኔ ከገመገምኩኝ እነሱን መገምገም አንሆንም። መጨረሻ ላይ እነሱን ሁሉ ገምግመን ስናበቃ ራሴን እንገመግም አለን። አሁን ከገመገምኩና ከወደኩ እኮ ምንም ሰው ገመገምኩት። ከዛ አዳሜ ለራስሽ ዜሮ አይደል እንዲያመጣሽ፣ ሁልቲኝ ኮመንት ስር አይሆንም፣ አይሆንም። ወደ መጨረሻ ታረጊዋለሽ። እሺ፣ ችግር የለም። አጋልጠን ከጨረስን በኋላ እኔ ትገመግሙኛላችሁ። ከምኖ ካሽ አለ እሺ፣ እሺ፣ እሺ። ልዕልቲ ልዕልቲ ልዕልቲ ነች። ጃ ልዕልቲ፣ ጃ ልዕልቲ፣ እስኪ ጃ ልዕልቲ ምን አስቀምጣለች ልባችሁ ውስጥ? አደራችሁን፣ እባብና ጊንጥ እንዳትብሉ። ጃ ልዕልቲ ልባችሁ ውስጥ ምን አስቀምጣለች? እስኪ ልዕልቲ የምትሉ እስኪ ልልቲ አቤት እንቁራሪትና ባብ ቤቱን ሞላብኝ። እንቁራሪትና ባብ ጃን ልልቲ ክሮቴ ጃን ልልቲ ምን አስቀምጣለህ የልባችሁ ውስጥ? እስኪ ልልቲ የምትሉ? ሌልቲን እንወዳለን የምትሉ፣ በጊፍትም ልባችሁ ውስጥ የተቀመጠውን ደግሞ አላቃትም ትለኛል። ኪዊ በኮመንት ነው? አረ፣ በመድኃኔዓለም እንደዚህ አይነት ነገር አጻፉን። ያው የተቀመጥኩበት ራሱ ቦታ ሸከከኝ። እኔ እኮ ችግር አለብኝ ጋይስ፣ በእግዚአብሔር ብቻዬን ነው የምኖረው። ለራሴ ይፈራለሁ። አረ ቤቱን በምን እንትን ሞላችሁት? ጌታ ኢየሱስ፣ ለጌታ መታ። አይ እኔም ብዬ ደግሞ እናንተን ጥያቄ ጠያቂ። አይ ቤቱን ሞሉት። ያ መድኃኔዓለም፣ እንደው አይ በቃ፣ ግን እኮ ገና አራት ደቂቃ አላት ጋይስ፣ ሰዓቷን ከበላሁባት ሀቃሪል ገና አራት ደቂቃ አላት። ልእልቲ፣ ገና መጀመሩ እኮ ነው። አራት ደቂቃለች አለሽ ልእልቲ፣ ትኮንኝኛለሽ፣ በፈጣሪ ታስጠይቀኛለሽ። የጻፉን ጅባቡ አራት ደቂቃ አለሽ ልእልትዬ ስም ሌብል ገባክ ወይ ልእልቲ? ህዝቡ ልብ ውስጥ እባብና እንቁራሪት ነው ያስቀመጥሽው። ለነገሩ እኮ እኔም እሷም አንድ ነን፣ አንድ እኮ ነን። ማሮቼ ይህ እንቁራሪቱ እኮ